አዳዲስ የግብርና አሰራሮችን ተግባራዊ በማድረግ ምርትና ምርታማነትን ለመጨመር በልዩ ትኩረት እየሰራ መሆኑን የአማራ ክልል ግብርና ቢሮ አስታወቀ። ምርታማነትን መጨመር በሚቻልበት ዙሪያ ከምዕራብ አማራ ለተውጣጡ የግብርና ኃላፊዎች የአሰልጣኙ ስልጠና በወረታ ከተማ እየተሰጠ ነው። የስልጠናው ተሳታፊዎችም ወደ እንደየአካባቢያቸው ምቹ ሁኔታ የተሻለ ስራ በማከናወን ምርትን ለማሳደግ እንደሚሰሩ ተናግረዋል። አሻግሬ መንገሻ የአማራ ክልል ግብርና ቢሮ ለ2015-2016 የመርሰብ ልማት አስፈላጊውን የቅድመ ዝግጅት ተግባራትን እያከናወነ ይገኛል። በዘንድሮው የመርሰብ ልማት 5 ሚሊዮን ሄክታር መሬት በማልማት ከ154 ሚሊዮን ኩንታል በላይ ምርት ለመሰብሰብ እቅድ ተይዟል። ይህን እቅድ ለማሳካት አዳዲስ የግብርና አሰራሮችና ቴክኖሎጂዎችን በስፋት ለመተግበር እየተሰራ መሆኑን የግብርና ቢሮ ምክትል ኃላፊ አቶ ቃልኪዳን ሸፈራው ተናግረዋል። አንዱ ያስቀመጥነው የአዳዲስ አሰራር ላይ ሰፊ ስራ መስራት ይኖርብናል። የመስመር መዝራት አንዳንዶች ሰብሎች ላይ በተለይ በቆሎ በተወሰነ መልኩ ስንዴ በተሻለ መልኩ እየሄደ ነው። ሌሎችን ሰብሎችም በስፋት የመዝራት ስራ መስራት አለብን። ሁለተኛው መካናይዜሽን ላይ የተሻለ የመካናይዜሽን እንቅስቃሴ ከእርሻ ጀምሮ እስከ ማሰባሰብ ማሰባሰብ ብቻ ሳይሆን ጎተራውት እስከ ማስቀመጥ ድረስ ሊደርሱ የሚችሉ የመካናይዜሽን ስራዎች አሉና መካናይዜሽን ላይ የተሻለ ስራ መስራት አለብን ብለን ነው። የአፈር ለምነት በሚያሻሽሉ ተግባራት ላይ በተደረገው ርብርብ በዚህ ዓመት ሰባ ሰባት ሚሊዮን ሜትር ኩብ የተፈጥሮ ማዳበሪያ ተዘጋጅተዋል። ይህንን ጥቅም ላይ የመዋል ስራም ይከናወናል ብለዋል። አፈር ለምነት ላይ የአፈር ማሻሻያ ስራዎች የኮምፖስት በተቻለ መጠን በስፋት አዘጋጅተናል። በዚህ አመት አምና 37 ሚሊዮን አዘጋጀ ነው። በዚህ አመት 37 ሚሊዮን ሜትር ኪዩብ አዘጋጀ ነው። በዚህ አመት 77 ሚሊየን ሜትር ኪዩብ አዘጋጅተናል። ስለዚህ ካዘጋጀን በወቅቱ ወደ መሬት መበተን አለበት። ሁለተኛው የቨርሚ ኮምፖስት ከባለፉት አመታቶች እያደገ ይመጣል። አሁንም በወር ውስጥ መድረስ ይችላል። በስልጠናው የተሳተፉት የሰብል ልማት ቡድን መሪዎች እንደየአካባቢያቸው ምቹ ሁኔታ አዳዲስ አሰራሮችን ለመተግበርና ምርትን ለማሳደግ መዘጋጀታቸውንም ገልጸዋል። አሁን በቀጣይ በተለይ ጥጥ፣ አኩሪ አተር፣ ሰሊጥ፣ ማሾ በከፊል ደግሞ አምስተኛ ማሽላ በስፋት የሚመረትበት አካባቢ ነው። ይህን ለማምረት ደግሞ ማኑዋል መችም ይሄንን እናለማዋለን ብለን አንጠብቅም። መካናይዜሽን በስፋት እንጠቀማለን ማለት ነው። ከጥራ አንድ ጀምሮ የማሳ ዝግጅት እያደረግን ያለ 15 16 የምርት ዘመን በሱም የእርሻ ስራ እንቅስቃሴ ተጀምሯል። ከ25% በላይ ማሳ የታረሰበት የተዘጋጀበት ሁኔታ አለ። የአፈር ለምነት ስራዎች ምርትና ምርታማነትን ለመጨመር የአፈር ለምነት ስራዎች ላይ መሰረት መቻል ስለአለብን የአሲዳማ አፈር ብዙም ጊዜ እኛ አካባቢ ቀይ አፈር ከመሆኑ አንጻር በርካታ ማዳበሪያ አርሶ አደሩ ስለሚጠቀም ትንሽ ወደ የወሰደው ስለሆነ አፈሩ ዛ ላይ ደግሞ ኖራ በመጠቀም ምርትና ምርታማነትን መጨመር መቻል አለብን። መሬቱን መጠቀም አለበት ብለን የናሙና አሰባስበን ላብራቶሪ አስገብተን የሱን ውጤት ያወቅንበት አሁን ኖራ እንዲቀርብልን ጥያቄ ያቀረብንበት ሁኔታ ያለ ሶስት የኮሞዲቲ ሰብሎች ወረዳ ነው። ኮሞዲቲ ሰብሎች ላይ ምቅዳቅደን እስከ መንደር ድረስ ዳርሶ አደሩ ቁና ተፈጥሯል። በሱም በቦቆሎ፣ በስንዴ ጤፍ ላይ የማሳያ ዝግጅት ተደርጓል። የወሰዱትን የአሰልጣኞች ስልጠና እስከ መንደር ድረስ በማውረድ የተሻለ ውጤት ለማምጣትም እንሰራለን ብለዋል። ሰልጣኞቹ ስልጠና ወስደን በመንደር ደረጃ በቀበሌ ደረጃ ቅዳችንን አወጣን። አርሶ አደሩን ሞቲቬት በማድረግ የተሻለ አፈጻጸም እንድናከናውን ያው ተስፋ ለኝ እያስባለሁ እንደራሴ ስልጠናው ስልጠና ከተሰረ በኋላ ለቀበሌ ባለሙያዎች ለአርሶአደሩ እስከ መንደር ድረስ ይሄን ስልጠና ሰጠና ካለፈው ዓመት በተሻለ እናመርታለን ብለን ነው በዝግጅት ላይ እና ያለ ባለፈው ዓመት የዝናብ ጥረት ነበር። በተለይ ቦቆሎ ላይ ፌል ያደረገብን ነበር፣ እንደኛ ወረዳ። በዚህ ዓመት ግን የዝናብ ስርጭቱ በጣም የተስተካከለ ነው። አሁን የቦቆሎ ምርጥ ዘር ገብቷል በየ ህብረ ስራ ማህበሩ እሱንም ዘር ስርጭት እየተሰራጨን ያለ ከ590 ኩንታል በላይ ተሰራይቷል። አሁን ሰው ሰራሽ ማዳበሪያ እየቀረበን ያለ በመስኖም የተረፈንንም አሁንም የሚቀርብልንም በየህብረት ስራ ማህበራችን እያስገባን ያለ